ሰላም የአማርኛ ቋንቋ ተማሪ ቤተሰቦች እንዴት ናችሁ? አማን ናችሁ ወይ? ዛሬ ደግሞ በአዲስ ቶፒክ መጥቼላችኋለሁ። እስካሁን ሳሳያችሁ የነበረው እያንዳንዱን የአማርኛ ፊደላቶች በተለያየ መንገድ እንድናጠና ነበረ። በዛሬ ቪዲዮችን ደግሞ የምናደርገው ወይ ደግሞ ከዛሬ ጀምሮ ተከታታይ በምሰራላችሁ ቪዲዮዎች ደግሞ የምናደርገው ሁለት ሁለት የአማርኛ የፊደል ቤተሰቦች እንወስዳለን፣ በእነሱ ቃላት ምስረታ ፊደላቶቹን ማጥናት እያደረግን በተለያየ መንገድ በቀላሉ እናንተ ቶሎ እንድትይዟቸው የሚያደርግ ዘዴን እየተጠቀምን እንማራለን ማለት ነው። ስለዚህ በዛሬ ትምህርታችን የሃንና ማር አማርኛ ዛሬ በዛሬ ትምህርታችን የሃን ቤተሰቦችና የለ የለ ቤተሰቦችን እንማራለን ማለት ነው። የሃንና የለ ቤተሰቦችን ይህን ስናደርግ ቃላቶችን እየመሰረትን ምናምን በቃ ሰፋ ያለ ጊዜ እየወሰደን ነው የምንማረው ማለት ነው። ስለዚህ እናንተ ደብተር እስክሪፕቶ ምናምን አሟሉ እየጻፋችሁ ምናምን ትከታተሉኛላችሁ ማለት ነው። ከዚህ ባለፈ ደግሞ በውስጥ መስመር ማጥናት ከፈለጋችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ስላለን ስልኬን ሴቭ አድርጋችሁ አሊያም ደግሞ ሊንክ በቀላሉ በቀላሉ የሚያስገባችሁ ከፈለጋችሁ ባዮ ላይ ከፈለጋችሁ ደግሞ ዲስክሪፕሽን ላይ ሊንክ አለ። እሱን ስትጫኑት ዋትሳፕ ላይ ኢሞ ላይ ወይ ደግሞ ቴሌግራም ላይ ስለሚያመጣችሁ እዚያ ላይ ቮይስ አስቀምጡልኝ፣ ወይ ደግሞ የሆነ ነገር አድርጉልኝ። እኔ እዛ ላይ ያናግሬያችሁ በሳምንት አምስት ቀን በቀን አንዳንድ ሰዓት እያስተማርናችሁ ጥሩ መጻፍና ማንበብ እንድትችሉ እናግዛችኋለን ማለት ነው። ኦኬ፣ ስለዚህ ወደ ቶፒካችን ወደ ርዕሳችን ስንመለስ ሀ እና ለ እናያለን ማለት ነው። እንግዲህ ሀ የመጀመሪያው የአማርኛ ፊደል ነች። ሀለ ሀመሰረሰ ሸቀበተቸነኝ አከወየረ አከ ከወ አዘዥ የደጀገ ጠጠ ጠጨ ጸጸፈ እኔ እራሴ ይጠፋብኝ ማለት ነው። ረሩ ስለዚህ እነዚህን ለማለት የመጀመሪያው ኦርደራችን የመጀመሪያ የአማርኛ ማጥናት ስትፈልጉ የምታገኛት ፊደል ሀ ነች ማለት ነው። እንግዲህ በሀ ፊደል ተጠቅመን ደግሞ ሀረግ ማለት ትችላላችሁ። ሀረግ ሀረግ ማለት ትችላላችሁ። ሀብት ሀብት ማለት ትችላላችሁ። ሀብ ሀብታም ማለት ትችላላችሁ። ያው እንደ ምን ይላሉ መሰላችሁ? ሀብታም ሀ ማለት በጣም አሽቃባጭ ነው ይሏታል። ለምን መሰላችሁ? ሀብታም የሚለው ቃል ላይ መጀመሪያ ትመጣለች። ሀ ቤታም ስንል መጀመሪያ ደሀ የሚለው ላይ ደግሞ ደሃ ስንል ደግሞ መጨረሻ ትመጣለች ይላሉ ማለት ነው። ስለዚህ አሽቃባጭ ነች ማለት ነው። ሀ ሀብታም፣ ወይ ደግሞ ደሃ ስንል መጨረሻ ላይ መቆጠዋ ማለት ነው። ሌላኛው ለ ፊደልን ተጠቅመን ደግሞ ለውጥ ማለት ይቻላል። ለውጥ፣ ለውጥ ማለት ይቻላል። ለ ለመነ ማለት ይቻላል። ለመነ ማለት ይችላላችሁ። ለለውጥ ለጋ ማለት ይቻላል። ለጋ ማለት ትችላላችሁ። ለጋና ለጋ ማለት ይችላል። ለምሳሌ ኳስ እንዲህ ሲመታ ምን ተባለ ይባላል? ለጋ ይባላል። ለጋ ይባላል። ደሞ ይሄ ለምሳሌ እጽዋቶች ወይም ደሞ ችግኞች ከላይ መውጫ ጫፋቸው ላይ ያለው ቅጠላቸው ወይም ደሞ ግንዳቸው ምን ይባላል? ለጋ ይባላል። ያልበሰለ ማለት ነው። ስለዚህ ለቅቤም ይጠቀሙታል። ለጋ ቅቤ አዲስ የወጣ ቅቤ ለጋ ይባላል። ስለዚህ ለጋ ለጋ አማርኛ እንግዲህ ሲጠብቅም ሲላላም አንዳንድ ቃሎች የተለያየ ትርጉም ይሰጣሉ ማለት ነው። ለውጥ፣ ለመነ፣ ለጋ ወይ ደግሞ ለጋ፣ ለበቅ፣ ለበ ለበቅ ማለት ትችላላችሁ። ገና ብዙ አሉ። በቃ ብዙ መዘርዘር ይቻላል። ስለዚህ እዚ ላይ በሀ አንድ ሁለት ሶስት አራት በዚህም አንድ ሁለት ሶስት አራት ቃሎችን መሰረት ማለት ነው። ማንን ተጠቅመን ነው ይህን ያደረግ ነው? ሀን እና ለን ተጠቅመን ማለት ነው። እሺ ስለዚህ አሁን ደግሞ ምን ታደረጋላችሁ? ሁለተኛ ፊደሎች እናያለን። ሁለተኛ ፊደል ለምሳሌ ሁ ነች፣ ሁ ነች ሁ ፊደል ሁ በሚለው ደግሞ ምን ማለት ይቻላል ሁለት እዚህ ላይ ደግሞ ሉ ምትል አስቀምጥ ሉ ይህን ሁሉ እየጻፋችን መከታተል ያለባችሁ ሁ በሚለው ሁለት ማለት ይቻላል ሁለት ሁለት ሉ በሚለው ደግሞ ሉል ማለት ይቻላል ሉ ሉን የምትባለዋ መሬት እንግዲህ ያው ብዙ ሰዎች አከራከል ቢሆንም ሳይንስ ምን ይላል መሰላችሁ መሬት ክብ ነች ይላል። እንቁላል የሚመስል ቅርጽ ነው ያላት እና አየር ላይ ተንሳፋ ዝም ብላ የምትሽከረከር ጠጣር ነገር ናች ብለው ነው የሚያስተምሩት መሬት ማለት ነው። ስለዚህ መሬት የእሷን ቅርጽ የሚወክልልን ሉል በመባል ይታወቃል። ማለት ሉል፣ ሉል ማለት ይችላል። ሉሌ ማለት ይችላላችሁ። ሉሌ፣ ሉላ ማለት ይችላላችሁ። በሁ ደግሞ ሁለት ማለት ይችላላችሁ በላሁ ስንል ለምሳሌ በ በ በላ ከዛ ሁ ማለት ይች በላሁ፣ ስንል እንጠቀማለን። መጣሁ ምናምን መጣሁ፣ መጣው፣ በላው፣ ሄድሁ እያልን መጠቀም እንችላለን። ሁ በሌላኛው ሁለት ሁለ ገብ ማለት ይቻላል። ሁለ ገብ ማለት ይችላል። ስለዚህ ሁለት በላው ስንል ሁለገብ ስንል እንጠቀማታለን፣ ፊደል ማለት ነው። ሉ በምትለዋ ደግሞ ሉል፣ ሉሌ፣ ሉላ በሚል እንጠቀማታለን። አሁን ደግሞ ስንተኛ ፊደሎች እናያለን፣ ሶስተኛ ፊደሎችን ማለት ነው። የሃ ሶስተኛ ፊደል ሂ ነች፣ እንደዚህ ነው የምትጻፈው። የሃ ሶስተኛዋ ሂ ነች። ያለ ደግሞ ሶስተኛዋ ሊ ነች፣ ሊ ነች። ስለዚህ እነዚህን ደግሞ እናጠናለን። ሂ በሚለው ሂሳብ ማለት ይቻላል፣ ለምሳሌ ሂሳብ ሂሳብ ማለት ይቻላል። ሂደት ሂደት ማለት እንችላለን። በሊ ደግሞ ሊግ ሊግ ሊጥ ሊጥ ማለት እንችላለን ማለት ነው። አሁን እነዚህ መጀመሪያ ላይ ለማ- ለማስገባት ነው እንጂ ከመሀል መጨረሻ ላይ የሚገቡት በጣም ብዙ ናቸው ማለት ነው ሌላኛው ሌላኛው ለምሳሌ በሂ ሂደት ሂሳብ ህይወት እንላለን። ህይወት ነው ትክክለኛው። በእርግጥ ህይወት ነው ግን ህይወትም እንላለን አንዳንዴ ማለት ነው። ህይወት እንላለን። ሊ በሚለው ደግሞ ሊክ ሊ ባሊ እንላለን። አንዳንዴ ባሊ ባሊ ባሊ የሚለውን ባሊ የሚለው ሰው ብዙ ነው ማለት ነው። ስለዚህ ባሊ፣ ሊድ፣ ሊግ እንላለን። ሂሳብ፣ ሂደት፣ ህይወት እንላለን ማለት ነው። አሁን ስንተኛ ፊደሎችን አይተናል ማለት ነው? ሶስተኛ ፊደሎችን አይተናል ማለት ነው። ኦኬ ኦኬ። አሁን ደግሞ አራተኛ ፊደሎችን እንመለከታለን። አራተኛ ፊደሎች የሀ አራተኛ ፊደሏ ሀ ትባላለች። አራተኛዋ የለ ደግሞ ማን ትባላለች? ላ ትባላለች ማለት ነው። ስለዚህ የእነዚህ እና ያለ ማለት ነው። ሃ የሚለው በተመሳሳይ ሃረግ ማለት ይቻላል። ሃረግ ሃብት ማለት ትችላላችሁ። ሀያል ሀያ ል ሀያል ማለት ትችላላችሁ። በላ ደግሞ ላ ም ላም ማለት ትችላላችሁ። ላገ ማለት ትችላላችሁ። ላጠ ላጠ ላጠ ማለት ትችላላችሁ ማለት ነው። ስለዚህ ላም፣ ላገ፣ ላገ፣ ላጠ ማለት ትችላላችሁ። ሀረግ፣ ሀብት፣ ሀያል ማለት ትችላላችሁ ማለት ነው። ስለዚህ እነዚህ ሁሉ በሀ ቤቶች እና በለ ቤቶች የመሰረት ናቸው ቃሎች ናቸው ማለት ነው። ኦኬ፣ አሁን በአምስተኛ ፊደሎች እንሰራለን። ችን አጠፋባችኋለሁ። በአምስተኛ ፊደል የመጀመሪያው ሄ ነው አይደለ? በአምስተኛ ፊደል ስንሰራ ሃ ሄ ነች አይደል? እቺ ሄ አምስተኛ ፊደላችን ማለት ነው። ከላይ ላርጋት ሄ ሄ ሄደ ሄደ ማለት ትችላላችሁ። ሄደ ሄደ ማለት ትችላላችሁ። ሄዱ ማለት ትችላላችሁ። ሄዱ ሄዱ ሄክታር ማለት ትችላላችሁ። ሄክ ሄክታር ሄክታር ማለት ትችላላችሁ። በልህ ደግሞ ሌ ነው አይደል? ምን ሰራው እዚህ ላይ አርጋት። ሌ ሌ ሌጣ ሌጣ ሌጣ ሌጦ ሌጦ ሌባ ማለት ትችላላችሁ። ስለዚህ በሄ ሄደ ሄዱ ሄክታር ማለት ይቻላል። በሌ ደግሞ ሌጣ ሌጦ ሌባ ማለት ትችላላችሁ ማለት ነው። ኦኬ፣ አሁን በአምስተኛ ፊደሎቹ ላይ ያየ ነው። አሁን ደግሞ ወደ ስድስተኛዎቹ ስናልፍ እነዚህ ነው የምናጠቃው ማለት ነው። ስድስተኛ ፊደል ል ነች እዚህ ላይ ል። ከዚህ ደግሞ ስድስተኛ ፊደላችን ህ ነች። ህ ህ ነች ማለት ነው። ስለዚህ በህ ደግሞ ምን ማለት እንችላለን? ሕፃን ማለት ይቻላል። በህ ሕፃን ሕጻን ሕይወት ህዳር ህዳር ማለት ይቻላል። ሕፃን ሕይወት ህዳር ማለት ይችላላችሁ። በል ደግሞ ልምድ ልምድ ማለት ትችላላችሁ። ልጅ ማለትም ይቻላል። ልጅ ማለት ይቻላል። ል ል ልምድና ልማድም ይቻላል። ልማድ ማለት ይችላላችሁ ማለት ነው። ከዛ በመጨረሻ ፊደሎች ሰባተኛ ፊደሎችን ስናይ ደግሞ በኺ ነው አለ ልጅ ላይ አየነው እነዚህ ነው ማለት በሰባተኛ ፊደሎች እቺ ሆነች ሆና ማንን ያጠፋሁት? እዚህ ላይ እነዚህን ላጥፋ ማለት ነው። ሆ እና ሎ ሎ ከዛ ሆ በሚለው ሆድ ማለት ይቻላል። ሆድ ሆታ ማለት ይቻላል። ሆታ ሆሳህና ማለት ይቻላል። ሆሳ ሆሳህና ማለት ይቻላል። በሎ ደግሞ ሎጋ ማለት ይቻላል። ሎጋ ሎጋ ማለት ትልቅ ማለት ነው። ሎሚ ማለት ይቻላል ሎሚ ሎጥ ማለት ይቻላል። ሎጥ ሎጥ ሚለው ሎጥ ማለት አይ ቲንክ የመጽሐፍ ቅዱስ ላይ ያለ ሰው ይመስለኛል። እሱ ነው ሎጥ ማለት። ስለዚህ ሎ ሎ ሎጋ ሎ ሎላ ነው ያልኩት። ሎጋ ነው። ሎጋ ሎጋ ሎጥ ሎሌ ማለትም ይቻላላችሁ። ሎሌ ማለትም ይቻላል። ስለዚህ ሎጋ ሎሚ ሎጥ ማለት ትችላላችሁ። ሆድ፣ ሆታ፣ ሆሳና ማለት ትችላላችሁ ማለት ነው። ስለዚህ እነዚህ እና መሰል አካሄዶችን ተጠቅመን ሌሎችንም ሰላሳ አራት ፊደላቶች በዚህ ሁኔታ የምንማር ነው የሚሆነው። ስለዚህ እናንተ በየቀኑ አፕዴት አደረጋችኋለሁ በየቀኑ ዚህ ዩቲዩብ ላይ እንድትማሩ፣ ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። እኔ በዚህ በዩቲዩብ ብቻ ሳይሆን ማስተምረው ቴሌግራም ላይም ዋትሳፕ ላይም ኢሞ ላይ ማስተምራለሁ። በተለይ ደግሞ ቴሌግራም ላይ ቻናል ሁሉ አለን። እሱ ላይ አሁን መጽሐፍቶችን ቪዲዮዎችን ሁሌም መርጃ እንለቃለን። በውስጥ መስመር መማር የምትፈልጉም ሆነ እዚያ ላይም ሲለቀቅ እንዲደርሳችሁ የምትፈልጉ ልጆች ውስጥ ሊንክ አለ። አሊያም ደግሞ ስልኬን ሴቭ አድርጋችሁ ገብታችሁ እዚያ ላይ መከታተል ትችላላችሁ። ለዛሬ እስከዚህ ሰዓት እስከ ደቂቃ ስለተከታተላችሁ ከልባ አመሰግናችኋለሁ። ሰላማችሁ በያላችሁ በቲብዛሌ ትምህርታችሁን ይገለጽላችሁ። እንዳልኳቸው ነው በውስጥ መስመር በአጭር ጊዜ ይገዛ የምትፈልጉ ልጆች በአጭር ጊዜ መጻፍና ማንበብ እንዲችሉ ማለት ነው። በውስጥ አናግሩና ትምህርታችሁን መከታተል ትችላላችሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም ፍቅር፣ ጤና ለሀገራችን። ይህ የእናንተው መረጥ ፋኖስ ኢትዮጵያ ነው።